እነ ኮሜንታተሮች እነ ትክክል ውላችሁ ግቡልኝ እንጀራችሁ ይከፈት። እንደው እናንተ ባት ኖሮ ምን ይውጣኝ ነበር። ፈታ ዘናምሎ እኮ በእናንተ ነው። እነ ትክክል እየ እነ ቅመሞች እየ ጂጂ የውለታሽ አለብኝ ኔ ወድ ያንጅን ቪዲዮ ሰብቼ ነው የመጣሁት። አሉ አልሽም። ምክንያቱም እኔ ሰብስክራይብ አድርጌዋለሁ። ግን ማለት በጣም ከድሮውም ብዙ ስለማለዩ የእንዳልክ ቪዲዮዎች አይመጡልኝም። ጂጂን አይቼ ጂጂን አይቼ የእኔ በጥራቃ ማለት ነው እሷ እሷ እሺ እንትን ሽንት ቤት ነው የቀረጠችላቸው። እኔ ደግሞ አሁን መሳሌ በሉኝ። ሄደው የሆነ እዛ እኔ ወዶ አይስቋል ማሽን ላይ እያረረ ነው የሚስቋሉ። እኔ ሰንደው ዛሬ ቪዲዮ ልሰራለሁ የመጣሁት፣ ጋይስ ዝም ብዬ ልስቅና ፈታለል ነው አብራችሁኝ ሳቆሽ ቅመሞች ዬ ሰላም ምንሰራ የማደርጓችሁ ለቃ አሀይ በብዙ ነገር ተደብሬ ነበር ጋይስ። ጂጂጋ ገባውና ጉዴን ሰምቼ ፈታ ዘና ብዬ እሷ ጋር ሳልጨርስ ደሞ እዚህ መጥቼ ኮሜንታቸውን ሳይ አቤት ይነበባል ኮሜንታችሁም ይነበባል፣ ጋይስ ቆይ መጀመሪያ ሰላም ልበላችሁ እና ኮሜንታችሁ ይነበባል። በኮሜንታችሁ ፈታ ዘና ነው የምንለው ጋይስ እንዳትጨነቁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔል ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሙሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደረኩኝ። ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫ ቤተሰብ ትሆኑ ዘንድ አክብሮት እየጋብ እስኪ የተሰማችሁን ሀሳብ ሴት በኮሜንት እንድትሰጡኝ እያልኩኝ፣ አይ ዛሬ ግን ይቅር ይቅር በሉኝ። ዛሬ ግን ትይ ቪዲዮ መሰራይ አይመስለኝም። ኮሜንት ብቻን በቤ ወጣ ነው የሚሻለኝ ማለት በጣም ፈታፈታ የሚያደርጉ ኮሜንቶች ስላሉ ማለት ነው። አይድሊ አይድሊ አይድሊ አይነ ትክክል ወንድሜ ጣንበ ወይኔ ናትዬ ናትዬ፣ ወንድሜ። ዛሬ ግን የኮረኮሩኝ ያህል ነው የምስቀው። ምክንያቱም አፋይ እኔ ውዶች እየኔ ያሳቀኝ ማለት ነው ከቪዲዮ ከዚህ ሳይሆን ጂጂ ጂጂ የሰራችው ቪዲዮ ነው ያሳቀኝ። የመቸኮላ ብዛት ማለት ነው ሽንት ቤቶኛ

መቼም ዘንድሮ ጉድ ነው። አንተ ደግሞ ምን ልትዘላብድ ነው? አይንሽ ነው በሉኝ። የተበላኸውን ቁማር ለማስመለስ ስትጋጋጥ፣ በስተመጨረሻ ራስን እዚህ እስከመጫወት ስታደርሳልህ ማለት ይሄ ነው ወይ ንግስቴሽ? ንጉስ እንጠብቃለን እና አሁን እኮ እነዚህ ጦርነት ገጥሞ የነበሩት እኮ

ዘንድሮ ቁርሳ ይሰማ መስከረም የጠባሪ ሀገሬ ሰው፣ ንግስቴ ማለት የሆነ ነገሩ ሚዲያው ሁሉ አወዛጋቢ ነው። እሺ ይሁን የተበላውን። ኦኬ ህና ብቢዋለሁ። መቼም ዘንድሮ ጉድ ነው። አንተ ደግሞም ክክክ ደግሞ ውሽማ አረገችው። አይ እንዳልክ ቀለበት አረገች ወይ ወይኔ፣ ወደ በሳቅ ወሰደ። እኔ ኮቴጂ ነው ከእናንተ ኮቴጂ ነው። አሳቀኝ እኮ በጠዋት ቀኔን አበራሽ ውበት አገደልሽ፣ እናቴ ወይኔ ጂጂ። የሚኞች ሊሳካ ነው መሰለኝ፣ ሙድ እየተያዘብን ነው በራሳችን ስልክ። ጌም ኦቨር ይለዶራል፣ ድራማችሁ ነቅተናል። ዩቲዩበሮች ጋር እውነት እንደሌላችሁ ተመስገን፣ አምላኪ ዩቲዩበር ላረከኝ እ ኮመንታተር ሆኖ ኖሮ ያለ ጥቅም አጨብጭቤ ቀርቼ ነበር። ምስጋና ይግባ ፈጣሪ ግን አይኔ ነው ሄሉዬ ናት። ግን ውይ ባረገው ለእግዚአብሔር ምን ይሳናል? ማርያምን እኔም በውስጤ ለሄሉዬ ከእሱ ጋር እንድትሆን ነበር ምኞቴ ሁሌ። ግን ነገሮች እንዳሰብነው አይሆንም ከመሀል ተቋረጠ። ግን አሁን ነገሮች ከተስተካከሉ አብሮ ከመሆን በጣም ወይኔ እኔ ሄሉዬ። ወደንስ ራሱ ማለት ነው የቅርጫ ስጋ ያረግሽ ነው እኔ ወድ አንቺ ለራሽ ስጋ የለሽ ሰውነት የለሽ፣ ደና ቦርጭ እንኳን የለሽ። የቅርጫ ስጋ ልታረጓት ነው እናንተ ሀሳባችሁ። እኔ ደግሞ እንደው ነገሩኝ ካላችሁ ከማን ጋ ብትሆንልኝ የምመኘው የምፈልገው፣ እና ታቁታላችሁ፣ የኔ ምርጫ ታቁታላችሁ። ደግሞ ቢዘገይም ሀያጅ ምናት አላ ገሬ አረ፣ አሁን ምንም አምናገር። ቆይ እኔን ኮሜንት ላነብን የመጣሁት ማታ በጂጂ ድስክ ኮሜንት ላነብን የመጣሁት ቪዲዮ ላይ እቺ ነው። ስለ ቪዲዮ ማታ ሰራል ነው። አይ ወይኔ፣ ጨዋታ። ቆይ ዩቲዩብ ነው የሚጫወትብን፣ እኛ ለን የምንጫወትብን። ለዚህ ነው ህይወቱን የማላምናት አላችሁ። የመዳም ቅመሞች አለን፣ የመዳም ቅመሞች ማለት በይ ማርያም። እነ ትክክል ነው ማለት ያለብሽ፣ እነ ትክክል በይ። ልጅቷ የቅርጫ ቅርጫ ናት እንዴ? ሆዴ ቆሰለ ይምር ዛሬ ማያመኛል ወዲን ሆዴን ሁሉ ልቤን የሚያ ዘሩ ቀለጣ። ወይ ኧረ በእናትህ ሰው ተጋቡ። በጣም ነው የምወዳቸው የነበራይ ሄሉን እኮ ማለት ነው። ሄሉ ከናቲ ጋር እኮ ከናቲ ጋር በነበረ ሰዓት ነው። በጣም ማለት ብዙ ሰው ቶሎ እንትን ብዙ እንትን ስላልነበረች ነው ሰው ማያቀን ከሄሉ ሄሉ ከናቲ ጋር ነበረ ምትልት የምን በጣም ፍቅራቸው ነው። እንጃ እንዴት ብዬ ልንገራቸው? ወይኔ ወይኔ በብራንግ እኔ ትዝት እሚለኝ በብራንክ የምትጫወትበት። በቃ ወንድሟና እናቲን እኮ ጭቡት ነበር ምትልባቸው ይሄዱ። የተመታሽ ብራንግ አንቺ ወደሽ ውስጥ ብራንግ ተቀብሏል፣ ሲጀመር ማለት ነው። እና ከመጀመሪያው ጀምሮ ያወቃቸው አሁን ቢሆን ተስፋ አይቆርጥም በሁለቱ ማለት ነው። ይሄንን መቼ ማታደርጊውም፣ እንደዚህ ተዋርደሽ ቤተሰብሽን አዋርደሽ እውነት ልሻለሁ። ሰው አይደለሽም። በድጋሚ የወደቀ ዩቱብን አንቀሳቃሽ ልትሆኚ፣ ከወንድ ጋር መስራት ቢቀርብሽ ይሻላል። የእናት አባትሽን ክብር እንዳታዋርጂ። ምን እንደምልሽ ግራ ገባኝ። እኔ አመመኝ ስለ አንቺ በቃ። በገዛ ራስሽ በሽታ አታምጪ ተጠንቀቂ። በመድኃኒ ለሚይሻለሁ። አይ ጎልደን የአንቺ ኮቢቸር ችግርሽ፣ የኔ እናት አይ ሙድ እየተያዘብን ነው። ኦኬ፣ በቃ እንዳልክ ታፈቅራታለህ እኮ። አይ፣ ዘንድሮ ዝንቢብኝ አለ ዘፋኙ። አዘንቢብኝ ያለ ዘፋኙ። የጉድ አገር ገንፎ እያደር ትኩስ ነው አሉ። ካካ ተበልተሃል። አባኛም እኮ እናውቃለን። ድሮ ሙተ እንደምታፈቅራ ስትነፋ ትንቀባረራ። አመለጠች እንጂ ታይ። ዛሬ ማታ አታጨብጭብ ማሬ። ታይ ታይ፣ ቆይ መጨረሻው። ይሄ ቪዲዮ እሶ፣ ሰውዬ የት ነበሩ? ማርስ ላይ ወይስ ጨረቃ ላይ? ንግስቷ አሰረች፣ አልሰሙም? እንግዲያው ስሙ። ተነቃክተናል ዩቲብ ሥነሥርዓት ነው ወይ? ጉድ እንጠብቆታለን። ሀይ በላቸው በሉቻው፣ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ወዳችኋለሁ። ባይ ባይ። ማታ በሰፊው እንገናኛለን። አይዟቸዋለው ሺ ውዶቼ፣ ቻው።